ሰላም፣ ጤና ይስጥልን። ይህ ኢትዮ ማለዳ ነው። ሳብስክራይብ በማድረግ ቤተሰብ ሆኖ ሰበር ዜና ይዘናል። ሰበር ዜናው ደግሞ የሲዳማ ቡና እግር ኳስ ቡድን የወሰደውን ዋንጫ ለወላይታ ዲቻ እንዲመልስ ፌዴሬሽኑ ውሳኔውን አሳልፏል። ውሳኔው ደግሞ የዕለቱ መነጋገሪያ ከሆኑ አበይት ጉዳዮች አንዱ ነው። የምናየው ዝርዝር ጉዳያችን ይሆናል። በኢትዮጵያ ትርፍ ቤት መግዛት የሚከለክል አዋጅ ጸድቋል። በተጨማሪም አንድ ሚሊዮን የአዲስ አበባ ቤቶች የአዲስ አበባ የቤት አዲስ ቁጥር እንደሚሰጣቸውም ተገልጿል። ይህን ደግሞ በዝርዝር የምናየው ሌላኛው ጉዳያችን ነው። አብራችሁን ቆዩ። የሲዳማ ቡና ከሳምንት በፊት ከወላይታ ዲቻ ጋር በአዲስ አበባ ባደረገው ጨዋታ ዋንጫውን ማንሳቱ የሚታወስ ሲሆን ዛሬ ነሐሴ 24 ግን የኢትዮጵያ የእግር ኳስ ፌዴሬሽን የሲዳማ ቡና የወሰደውን ዋንጫ ለወላይታ ዲቻ እንዲመልስ ውሳኔ አሳልፏል። ይህም ውሳኔ በሌሎች የእግር ኳስ ወዳጅ የሆኑ ኢትዮጵያውያን በኩል ውዝግብን የፈጠረ ሲሆን በሲዳማ ቡና በኩል ደግሞ ቁጣንና ሀዘንን ፈጥሯል። በወላይታ ዲቻ በኩል ደግሞ በደስታ ብዛት ጮቤ እየተረገጠ ሲሆን ከእግር ኳስ ፌዴሬሽኑ ውሳኔ በኋላም በወላይታ ሰዶ ካውጠና ስታዲየም በሺዎች የሚቆጠሩ የዲቻ ደጋፊዎች ደስታቸውን እየገለጹ ሲሆን፣ ፌዴሬሽኑ ይህንን ውሳኔ የወሰነው ዘግይቶ በመሆኑ የሲዳማ ቡና ዋንጫውን ይዞ ወደ ሐዋሳ ሲያቀና በደስታ ብዛት ደማቅ አቀባበልም ተደርጎለታል። የክልሉ መንግስትና የከተማ አስተዳደሩ ደግሞ ለቡድኑ ተጫዋቾች ለእያንዳንዳቸው የ200 ካሪ የመሬት ስጦታ መስጠቱም የሚታወስ ነው። የእግር ኳስ ፌዴሬሽኑ ይህንን ውሳኔ ያሳለፈው የታገዱ ተጫዋቾችን አሰልፋቸዋል በሚል ምክንያት ሲሆን በዚሁ ተቃራኒ ደግሞ በጨዋታው ቀን ወላይታ ዲቻ ባሳየው የጸባይ ችግር ያሳለፈውን ውሳኔ ወደ ገንዘብ ቅጣት በመቀየር የ2025 26ን ጨዋታ እንዲጫወቱም ዳግም ውሳኔ አሳልፎላቸዋል። የውጭ ሀገር ዜጎች በአንድ ጊዜ ከአንድ ቤት በላይ መኖሪያ ቤቶች እንዳይኖራቸው የሚከለክል አዋጅ ጸድቋል። ምክር ቤቱ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣውን አዋጅ ያጸደቀው ዛሬ ማክሰኞ ሰኔ 24 2017 ዓ.ም ነው። በተጨማሪም በአዲስ አበባ 32 መንገዶች አዲስና ዘመናዊ የአድራሻ ቁጥር ሊሰጣቸው ነው። አንድ ሚሊዮን ቤቶች ደግሞ አዳዲስ የቤት ቁጥር ይሰጣቸዋልም ተብሏለኝ በአዲስ ባ ስያሜ ሲያሜ ያልተሰጣቸው 32000 መንገዶች አዲስና ዘመናዊ አድራሻ መለያ ቁጥር ሊሰጣቸውም ነው ተብሏለኝ። በአዲስ አበባ ከተማ የሚታወቁ ይፋዊ ስያሜ ያላቸው መንገዶች ቁጥር 133 ብቻ ናቸው የተባለ ሲሆን በከተማዋ 32 ሺህ መንገዶች ምንም አይነት ስያሜና ቁጥር ያልተሰጣቸው እንደሆነም ተጠቅሷል። በአዲስ የአድራሻ ስርዓት መሰረት ስያሜና መለያ ቁጥር እንደሚያገኙ ዳይሬክተሩ ተናግረዋል። በተጨማሪ ከነዚህ መንገዶች ጋር ትስስር ያላቸው አንድ ሚሊዮን ቤቶች አዳዲስ የቤት ቁጥር እንደሚ ሰጣቸው ነው የተገለጸው። ዳይሬክተሩ በ2016 የተጀመረውን የዲጂታል አድራሻ ስርአት ትግበራ በቀጣይ የበጀት አመት ሙሉ በሙሉ ለማጠናቀቅ እቅድ ተይዞ እየተሰራ እንደሆነም ገልጿለኝ። ዲጂታል አድራሻው ስርዓተ ቦታዎችን አቅጣጫ፣ ርቀትና የትራፊክ እንቅስቃሴን በቀላሉ ለማወቅ በእጅጉ የሚረዳ ስርዓት ነውም ተብሎ አለኝ። ታዲያ በአዲስ አበባ እስካሁን ባለው ሁኔታ 27264 ቤቶች ላይ የቤት ቁጥር የመለጠፍና በ133 ውስጥ መንገዶች ላይ ታፔላ የመስቀል ስራ እየተሰራ መሆንም ተገልጸዋል።